ሰላም ቤተሰብ እንደምን አላችሁ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዚት ይበልልኝ። የእኔ ተወዳጅ ቤተሰቦች ትናንትና በተለያዩ ሶሻል ሚዲያዎች ላይ ሲዘዋውር የነበረ የዩቲና ጉዳይ ምንድን ነው? እውነት ነው ወይ? እንደኔ ደግሞ እኔ እንዳየሁት እንደተረዳውት ከሆነ ደግሞ የተወሰነ ነገር እላችኋለሁ። እናንተም ደግሞ ከዚህ ይሄን ነገር አይታችሁ የራሳችሁን ሀሳብ መስጠት ትችላላችሁ። እንደኔ ሀሳብ፣ እንደኔ እይታ ሰው እቺ ልጅ ሚዲያ ላይ ነው ያለችው፣ የተለያዩ ስራዎችን እንደምትሰራ እናቃለን። እምነቷን ቀይራ ነው ወይም ደግሞ ቀየረች የሚያስብል ወይም ደግሞ ሊያስብል የሚችል ነገር ምንም ነገር አላየውም። ምንም ማረጋገጫ የለም። አንዳንዶች እርግጠኛ ሆኖ ነው እምነቷን ቀይራለች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብታ ጥምቀት እንደተደረገላት ሁሉ አድርገው እያወሩ ነው። እስከ ክርስትና ስሟ ሁለት ተጸድቅ ምናምን እያሉ ሁሉ ነበረ። ደስ ይላል፣ ምኞታችሁ ቢሆን ማንም አይጠላም። ምክንያቱም ሰው የራሱን ነገር ስለሚወድ፣ ወይም ደግሞ ይድንበታል ብሎ ያስበውን ነገር ቢሆንልኝ ብሎ ይመኛል። በየትኛውም እምነት ውስጥ ሆነን ወደ እኔ ብትመጣ፣ ወደ እኔ ቢመጣ፣ እኔ የማምነውን እምነት ቢያምን ብለን እንመኛለን። ሆኖም ግን ይችል ስራ እየሰራች ነው ያለችው፣ ወይ ፊልም ሊሆን ይችላል፣ ወይ ደግሞ እንደ ድሮ እኛ እኮ የኖር ነው ኢትዮጵያ ውስጥ ነው ምን ናችሁ ነው ድሮ እኮ የሆነ ሂጃብ ክርስቲያን ሆነን ሂጃብ ተውሰን ከጎረቤት እንለብስ ነበረ። ሙስሊም ሆነው ደግሞ ነጠላ ይለብሳሉ። እች ልጅ ምንም ማሳያ የለም ምንም ማረጋገጫ የለም። ነጠላ ከመልበሷ ውጭ ምንም ያየነው ነገር የለም፣ ደግሞ እራሷም የተናገረችው ነገር የለም። ዝም ብላችሁ መታችሁ ብቻ ሊሆን ይችላል የሚለውን ነገር አስባችሁ ነው ብሎ መናገር ትንሽ ይደብራል። በሰዎችም ላይፍ ላይ ተጽዕኖ ይፈጥራልና በሚወዷት የሚደነግጡም አሉ የሚደሰቱም ቢኖሩ የሚደነግጡ ደግሞ በዛ ልክ ይኖራሉ። ምንም እንኳ የእሷ ቤተሰቦቿ ክርስቲያን የነበሩ እንደሆኑ ቢታወቅም ከጊዜ በኋላ ግን ወደ እስልምና እምነት እንደተቀየሩ የሚያሳይ ቢሆንም ዛሬ ደግሞ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሳለች የሚባለው ውሸት እንደሆነ ነው እኔ የሚታየኝ። ያየሁት ለፊልም ወይም ደግሞ ለሆነ ነገር ብቻ የሆነ ነገር ይኖራል ግን እምነቷን ተቀይራለች የሚባለው እውነት ነው ብዬ አላምንበትም። እናንተ ደግሞ የተሰማችሁን ሀሳብ ኮሜንት አስቀምጡልኝ። ትናንት ወይም ደግሞ በቀደም በለቀኩት ቪዲዮ ላይ በሀና ቪዲዮ ላይ በጣም ነው ፈታ ያደረጋችሁኝ። አንዳንዶቻችሁ ልክ እንደ ባኞ ቤት ተመጠጠችው ወይ ትላላችሁ። አንዳንዶቻችሁ ደግሞ ኑሮ በዚህ ልክ እንደሷ ሰውነት ቢቀንስልን ትላላችሁ። አንዳንዶቻችሁ ደግሞ ከመንግስት ጋር ያላችሁን ጥላቻ፣ ምን አለ እንደሷ ሰውነት ቢወርድልን። ብቻ ብዙ ነገር ፈታ እያደረጋችሁኝ ነበረ። አብራችሁ ስላላችሁ ስለምትሰጡኝ ፍቅር በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ባባይ